የበዓሉን ቅድመ ዝግጅት አስመልክተው ለጋዜጠኞች መግለጫ የሰጡት የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ የሃያኛውን የብሔሮች የብሔረሰቦችና ህዝቦች ቀን በዓልን ለማክበር በማዕከላዊ ኢትዮጵያ ክልል አዘጋጅነት በፌዴሬሽን ምክር ቤት አስተባባሪነት የተለያዩ ቅድመ ዝግጅት ስራዎች እየተሰሩ መቆየታቸውን ገልጸዋል። ክልሉ በ2017 ዓ.ም የደቡብ ኢትዮጵያ ክልል 19ኛውን በዓል አክት ባጠናቀቅበት ሳምንት ሳምንት በሆነ ጊዜ ላይ ነው ስራ የጀመር ነው ማለት ነው። ይህን ስራ ስንጀምር በክልል ደረጃ የተለያዩ ኮሚቴዎች ለዚህ በዓል ዝግጅት ተዋቅረዋል። ከተዋቀሩ ኮሚቴዎች ውስጥ አንዱ የጸጥታ ኮሚቴ ነው። የጸጥታ ኮሚቴ የራሱን የቅድመ ዝግጅት ስራዎችን እየሰራ ነው የመጣው ማለት ነው። የበዓሉ መከበር ለኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች እኩልነት፣ አንድነት፣ ሰላምና አብሮነት ስላለው ፋይዳ በትምህርት ቤቶች ክበባት፣ በህዝባዊ ስብሰባዎች፣ በወጣቶችና ሴቶች አደረጃጀትና በሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች ዘንድ ግንዛቤ መፍጠር ስራዎች መሰራታቸውንም አቶ ተመስገን አብራርተዋል። በመሆኑም በዓሉ ያለምንም የጸጥታ ስጋት በሰላም ተጀምሮ እንዲጠናቀቅ በተለያዩ የጸጥታ አደረጃጀቶች ከፌዴራል ፖሊስ መከላከያና መረጃና ደህንነት ጋር በመቀ ቀናጀት ተገቢ ዝግጅት መደረጉን አቶ ተመስገን ገልጸዋል። ሌላ ከጸጥታ ማዕቅሮች ጋር በተለይም የጸጥታ አካላት ጋር ቅንጅት መፍጠር ከመከላከያ ሰራዊት ጋር፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ እና ደህንነት አገልግሎት፣ ሌሎች ለሰላምና ጸጥታ ያግዛሉ ተብሎ ከሚገመቱና ባለድርሻ ናቸው ከሚባሉ አካላት ጋር የተሟላ እቅድ አዘጋጅተን በጋራ እየሰራን የመጠንበት ሁኔታ ነው የነበረው። በተጨማሪም ከወንድምና አጎራባች ከሆኑ ከኦሮሚያ፣ ከደቡብ ኢትዮጵያ፣ ከደቡብ ምዕራብና ከሲዳማ ክልሎች ጋርም አስተማማኝ ሰላምና ጸጥታ ለማስፈን የሚያስችሉ ስራዎች ተሰርተዋል ብለዋል። እንግዶች በሚመጡበት ወቅት ስጋት የሚፈጥሩ መንገዶች ተለይተው ለጸጥታ አካላት ተልኮ የተሰጠ ሲሆን ከጸጥታ አካላት ጋር በመተባበር የሚሰሩ በርካታ ወጣቶች ስልጠና ተሰጥቷቸው መዘጋጀታቸውንም አክለዋል። ሁሉም ህብረተሰብ አደባባይ ላይ የሚከበረውን በዓል ገብቶ ማክበር እንደሚችል የጠቆሙ የቆሙት አቶ ተመስገን በዓሉን በሚያከብሩ ሰዎች ዙሪያ ተሰብስቦ መቆምና በየትኛውም ስፍራ ስለት ያላቸውን መሳሪያዎች እና ሌሎች ድምጽ የሚያሰሙ ቁሳቁሶችን ይዞ መገኘት የተከለከለ ነው ብለዋል አጥሎ እንግዳ ተቀብለን ፕሮግራሞቹ በሚካሄድባቸው ቦታዎች ላይ የሚደረጉ ጥንቃቄዎችን ለይተን እየሰራን መቀጠል ካልሆነ በስተቀር በሁሉም ሁኔታ ማን የት ምን ይወጣል የሚለውን በዝርዝር የክልል ጸጥታ አካላት ተግባራቸው ምንድ ነው ምን ይወጣሉ ፌዴራል ፖሊስ ምን ይወጣል፣ መከላከያ ምን ይወጣል፣ የመረጃ ዘርፍ ስራዎች እንዴት ይሰራሉ የሚሉና የመሳሰሉ አጠቃላይ ነገር ተሰርተዋል ማለት ነው። ከማህበረሰቡም ጋር ቀድሞ በተግባባን መንገድ ህዝቡ የሰላሙ ባለቤት ሆኖ ከጸጥታ አካላት ጎን ሆኖ ይህንን በዓል በሰላማዊ ሁኔታ ማሻገር በሚቻልበት ሁኔታ ላይ ከመግባባት ደርሰን ስራዎቹ አሁን ወደ መጠቃለል እየሄዱ ናቸው ማለት ነው ከጸጥታ አንጻር ስለዚህ አሁን የሚቀረን እንግዳ መቀበል፣ የተቀበልነውን እንግዳ ደግሞ ፕሮግራሙ ሲያልቅ ልክ አሁን በጀመርነው መንገድ መሸኘት የሚል ላይ ሙሉ ዝግጅት ያደረግን ሲሆን ምንም አይነት በዓሉ ላይ ይ ይፈጠራል ተብሎ የሚሰጋ ነገር በመንገድም በዓሉ በሚከበርበትም አካባቢ ላይ ምንም አይነት ስጋት የሌለ መሆኑን በደንብ ተፈትሾ የተጠቃለለ መሆኑን ለማንሳት ነው። ህብረተሰቡ ከጸጥታ አካላት ጎን በመሆን ፍተሻና አስፈላጊውን ትብብር ሁሉ እንዲያደርግም ጥሪ ያቀርበዋል። በዓሉ ሲከበር የማይፈቀዱ ጉዳዮች አሉ። ከጸጥታ አንጻር አንዱ የአልባሳትን በሚመለከት ነው። በተለይም የጸጥታ አካላትን ልብስ ሌላ አካል ለብሶ መገኘት አይችልም። አሁን በስራ ላይ ያለው ኃይል ብቻ ነው የተፈቀደ ልብስ የሚለብሰው። ከዚህ ውጭ በተለያየ ምክንያት ወደ አካባቢያቸው የተመለሱ አካላት የመከላከያ ሰራዊት ልብስ፣ የፌዴራል ፖሊስ ልብስ፣ የክልሉን አድማ ብተና ልብስ፣ የመደበኛ ፖሊስ ልብስ መልበስ ከቶ አይፈቀድም። ይሄን መልበስ የሚችሉት አሁን በስራ ላይ ኦን ቦርድ ሆነው ተግባርና ተልዕኮ እየተወጣ ያለው የተፈቀደለት አካል ብቻ ነው ለብሶ መንቀሳቀስ የሚችለው። ሁለተኛ ባልተፈቀደባቸው አካባቢዎች ላይ መንቀሳቀስ አይፈቀድም። የማይፈቀዱ አካባቢዎች ስለተለዩ ማለት ነው። ሶስተኛ ስለት ያለው ነገር ይዞ መንቀሳቀስ ፈጽሞ የተከለከለ ይሆናል ማለት ነው። ታጥቆ የሚንቀሳቀሱ አካላትም ታጥቆ እንዲንቀሳቀሱ ከተቀመጠ ወይም ከተፈቀደላቸው አካባቢዎች ውጭ እንቅስቃሴ እንዲያደርጉ አይፈቀድም ማለት ነው። ሌላ ወደ በዓሉ ሲመጣ ተሳታፊ በጣም ሰፊ ነው። በተለይም የአደባባይ በዓል ቁጥሩ በጣም ሰፊ ማህበረሰብ የሚሳተፍበት በመሆኑ ለፍተሻ ችግር የሚፈጥሩ ለፍተሻ ጊዜ የሚወስዱ ጉዳዮች መያዝ የለባቸው። ያው ህዝቡ ሰላም ፈላጊ ነው። ይሄ በዓል በሰላም እንዲጠናቀቅ ይፈልጋል። የመጣውንም እንግዳ በክብር ተቀብሎ በክብር መሸኘት ይፈልጋል። ሰው ለዚህ ወደ በዓሉ ለመታደም ሲመጣ ለፍተሻ የሚረብሹ ስለታማ ነገሮች፣ የሚጮሁ ነገሮች ይዞ መምጣት አይፈቀድም። ሁሉም ሰው በሰላማዊ መንገድ በዓሉን አክብሮ ለመመለስ መምጣት አለበት እንጂ የተለያዩ ባዕድ የሆኑ ነገሮችን ይዞ መንቀሳቀስ ይዞ ወደ በዓሉ አካባቢ መምጣት በፍጹም የማይፈቀድ መሆኑን በዚህ አጋጣሚ መልእክት ለማስተላለፍ ይፈልጋለሁ። ሌላው ታዳሚዎች ወደ በዓሉ አካባቢ ከገቡ በኋላ በዙሪያው ላይ ተሰብስቦ መቀመጥ መቆም ፈጽሞ አይፈቀድም። ሰፊ ሰው ነው የሚገባ። ሁሉም ሰው ወደ በዓሉ ቦታ መግባት እየተከለከለ ስላልሆነ እየተፈተሸ በዓሉን መሳተፍ ይችላል። ከዛ ውጭ ዙሪያ ላይ መቆም መሰብሰብ ፈጽሞ አይፈቀድም። ሌላው እንግዶች በሚንቀሳቀሱባቸው ቦታዎች ላይ መንገድ ዳር ግራና ቀኝ ይዞ ተሰብስቦ መቀመጥ ህንፃ ላይ ወጥቶ ተሰብስበው መቆም የማይፈቀድ መሆኑን በዚህ አጋጣሚ ለመግለጽ ነው። እነዚህ ጉዳዮች ለጸጥታ ስራዎች እንቅፋት ይሆናሉ ተብሎ የተገመገሙና የተለዩ ጉዳዮች ስለሆኑ በዚህ ጉዳይ ላይ ሁሉም ሰው ጥንቃቄ ማድረግ ያለበት መሆኑን መልእክት ለማስተላለፍ ነው።